ሰላም ውድ ሀገሬ ልጆች፣ ዛሬ አንድ መልእክት አለኝ ለእናንተ። መልእክት ለማስተላለፍ ነው እንደዚህ አባብጬ የመጣሁት። በተለይ አረቡ ሀገር ያላችሁ፣ ለፍታችሁ መታችሁ ማረፍ ፈልጋችሁ እንደኔ ህይወት ኑሮ አምሯችሁ ማለት ነው። እንደዚህ ካገባችሁ በኋላ ለምኖ ተደፍቶ ተቀንቶ ልነጠፍልሽ ልዘርጋልሽ ብሎ ካገባች በኋላ መጨረሻ እንደዚህ ነው የሚያደርግሽ። ምንድነው የሚፈልገው? ገንዘብና ገንዘብ ብቻ። ገንዘብ ገንዘብ ከሌለሽ ወይ ተመልሰሽ ሂጂ ይልሻል፣ ወይ ያለሽን ተካፍዬ አጫርሽሽ ይሄዳለሁ። ነው መሄዱን፣ ይሄድ ግን ምን አለ፣ በሰላም እንደገባ በሰላም ውልቅ ብሎ ቢሄድ። ጥፊውን ቦክሱን እርግጫውን ቆንጥንጫውን ምን አመጣው? ተዉ ተዉ ተዉ። እኔ ምላችሁ ማለት ነው አረብ ሀገር ያላችሁ ልጆች፣ የኔን ተዉትና፣ የሀበሻ ወንድ አታግቡ። ደሃ ወንድ ደግሞ ደሃ ወንድ ምን አላት ሰርተን እንለወጣለን ሳይሆን፣ ምን አላት? ቤት አላት ምን ይዛ መጣለች ከአረብ ሀገር? የሚል ወንድ እንዳታገቡ። ቆማችሁ ቤት ቀሩ ይሻላል። እንደዚህ ከምትሆኑ ቆማችሁ ቅሩ። እንዴ እኔን አይታችሁኝ አላ ያችን የመሰልኩ ልዕልት የመሰልኩ ልጅ ዛሬ እንደዚህ እንደዚህ ልሆን በሱ በወንድ አይማ ሰራለት አለው። ግን በቃ ለእናንተ መልእክት ነው እሺ። እየገባሁት እንጂ እንደዚህ የመግባት ራሱ አልፈልግም ነበር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጥሩ የወለያዋ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ላይክ ሸር እያደረጋችሁ እንደምታበረታቱኝ ተስፋ አለኝ። በር በማየት ላይክ ሸር በማድረግ አግዙኝ እላለውኝ ውድ እና የተከበራችሁ የሰው ዘር በሙሉ ኢትዮጵያውያን፣ እንዲሁም የኤርትራውያን እህት ወንድሞቼ በያላችሁበት ሰላማችሁ ይብዛለኝ። ዛሬ ሁለት አይነት መልእክት ነው እ የመጣሁት። አንደኛው ምንድን ነው፣ መጀመሪያ ላይ ያስገባሁት ቪዲዮ እንግዲህ ልጅቷን እንደምታየዋት የአይን አምላክ ነው ያወጣት። አይኗ እንግዲህ እንደዚህ በልዛ በላልዛ ነ የመጣችሁ የአረብ ሀገር ሴት በብዙ ነገር ተጠቂ ናት። በብዙ ነገር ተጎጂ ናት። እሱ ምንድን ነው እንግዲህ አረብ ሀገር ላይ ስንኖር አብዛኛዎቻችን የወጣንበትን አላማ ረስተን የወጣንበትን የተጓዝንበትን አላማ ረስተን ወንድ የምናሳድድ ሴቶች ብዙ አሉ፣ ብዙ ማለት ነው። ለምሳሌ እንኳን ከኩንትራት ቤት ወጥተው ኢጃዛ ቤት ለመድረስ ወይም ደግሞ ኢጃዛ ቤት ላይ ህይወታቸውን ያበላሹ ለወንድ ብለው ህይወታቸውን ምስቅልቅል ያደረጉ ብዙ ሴቶች አሉ። ነገር ግን መሆን ያለበት አንድ ሰው ከሀገሩ ሲወጣ አላማውን አንግቦ ህልሙን አሳክቼ ይመለሳለሁ ብሎ እስከወጣ ድረስ ምንም ቢፈጠር ምንም ቢመጣ ታግለን ራሳችንን አሸንፈን የመጣንበትን አላማ ግባና ድርስ እንኳን የመጣንበትን አስበን ሰርተን የቻልነውን ያክል ሰርተን በሰላም ወደ ሀገራችን መመለስ ነው እንጂ በሰው አገር ላይ ወንድ ማሳደድ፣ ከእንደገናም ደግሞ እየሰሩ ለወንድ ገንዘብ መላክ። ይህ ነው ትርፉ። ወይ አካልሽ ይጎላል? ጎላ። ወይ ህይወትሽ ይበላሻል ወይ ደግሞ ቅስምሽ ይሰበራል። በቃ ምስቅልቅል ያለ ህይወት ነው የሚኖርሽ። ለምን ክብር የለሽማ። ያን ወንድ ልጅ በገንዘብ አስሬ ይዘዋለው፣ ነገን ያደርገዋለው፣ ወይም ደግሞ ገንዘብ እስከላኩለት ድረስ ነገ ከእኔ ጋ ይኖራል፣ መቼም ቢሆን ጥሎኛ አይሄድም ብለሽ የምታስቢ እህቴ፣ ራስሽን ጠብቂ፣ ጥሎሽ የማይሄድ ፈጣሪሽን እያሰብሽ ጸሎት ዷ እያደረግሽ ገንዘብሽን እያስቀመጥሽ፣ ገንዘብሽን ቆጥበሽ በሰላም ሀገርሽ ስትገቢ የራስሽን የሆነ ነገር ይዘሽ። ኮንፊደንስም እኮ የሚኖረን እኛ ሰርተን የራሳችን ነገር ሲኖረን ነው። ዛሬ ላይ እሱም በገንዘብ ያሹ ነገ አገር ስትገቢ ስራውን ለቀ፣ ስትገቢስ? እሺ ማን ነው የዛኔ ገንዘብ የሚሰራው? እኔ ያልገባኝ ነገር ቢኖር እሱ ነው። አልገባኝም። ለምን መሆን ያለበት መሆን ያለበት ነገር ቢኖር ወንድ ልጅ ሰርቶ ሴት ልጅ ማስተዳደር ከቻለ፣ ከቻለ ማለት ነው። ካልቻለ ደግሞ ይሄ ሰው ተጋግዞ ሰርቶ መለወጥ ሰርቶ መኖር ነው እንጂ አንቺ አረብ ሀገር ላይ ተቀምጠሽ ገንዘብ እየላክሽለት እየላክሽለት እየላክሽለት ነገ ላይ ይህን ገንዘብ ልከሽ ልከሽ ጨርሰሽ፣ አንቺስ መቼ ነው የምትገቢው? እድሜ ይሄዳል፣ ገንዘብ ያልቃል፣ ይደክማል። የሰው ሀገር የሰው ቤት ይደክማል እኮ። አልደከማችሁም? አይደክማችሁም? ማረፍ አትፈልጉም? የሆነ የራሳችሁ ነገር ኑሯችሁ፣ እፎይ ማለት አትፈልጉም? ሁሌ በሰው ስር በሰው ኩሽና መኖር ትፈልጋላችሁ እንዴ? ለምንድን ነው ይህንን ስህተት የምትሰሩት? ጥሩ አይደለም። ስህተት አትስሩ፣ ይቅርባችሁ። ለራሳችሁ ኮንፊደንስ ይኑራችሁ። ከሰራሽ ካለሽ ኮንፊደንስ ይኖርሻል። ተከብረሽ ትኖር ያለሽ፣ በነጻነት ትኖር ያለሽ፣ ለምን እንደፈለግሽ ሆነሽ ትኖር ያለሽ። የእሱን እጅ ነገ ላይ በቃ አንቺ ዛሬ በገንዘብ አስረሹ፣ ነገ ላይ ስትሄጂ ምንድነው የምትሆኙ? የእሱን እጅ ጠባቂ ነው የምትሆኙም ስራ ለመስራትም ኮንፊደንስ አይኖርሽም። ተሰባብረሽ ተወድቂያለሽ። ተመለሰሽ ስደት እንትመኛለሽ። የዛኔ ደግሞ ስደት ላይ ስትመጪ አሁንም ሌላ ፈተና ነው የሚሆንብሽ። ስለዚህ ከዚህ ሁሉ ልፋትና ድካም ለምን የራስሽን ሕይወት የራሽን ገንዘብሽን አስቀምጠሽ ቆጥበሽ፣ ወንድ ልጅ በራሱ ሰዓት ይመጣል። አንቺ ኮንፊደንስ ካለሽ፣ አንቺ ራሽን ጠብቀሽ ከኖርሽ ማለት ነው። በገንዘብ ወንድ ልጅ ልታስሮ የምትሞክሩ ሴቶች ከዚህች እህታችን ተማሩ። ይች እህታችን ምንድን ነው የሆነችው? እንግዲህ አረብ ሀገር ኑራ ገብታ መሰለኝ እንደዚህ አይኗን ብልዝልዝ አድርጓ ፊቷን፣ ይሄ ነው በቃ ትርፉ፣ ይሄ ነው ከዚህ የበለጠ ምንም ነገር አይኖርም። ምንም ማለት ነው። ይች ልጅ እንዲህ ብላ የወጣችሁ ማለት ነው። እዩኝ ብላ አይደለም። መርቁኝ ወይም ደግሞ እርዱኝ ብላ አይደለም። ከእኔ ተማሩበት፣ ከእኔ ተማሩ ብላ ነው የመጣችሁ። እንዴ ይህ ከመግደልም አይተናነስም እኮ በቁመናዋ ነው የገደላት ምንድን ነው የምትጠብቁት እናንተ እየጠበቃችሁ ያላችሁት ስለዚህ ሴት እህቶቼ ራሳችሁን ጠብቁ ንቁ ጎበዝ ሁኑ ጠንካራ ሁኑ የራሳችሁ የሆነ ነገር እንዲኖራችሁ ጣሩ እሱን ለመደገፍ እሱን ለማልበስ እሱን ለማብላት እሱን ለማጠጣት አትሩጡ እንዴ ፍቅር በፍቅር እንጂ ገንዘብ በፍቅር አይገዛም። ፍቅር በፍቅር ይገዛል። ፍቅር ገንዘብን መግዛት ይችላል። ገንዘብ ፍቅርን መግዛት አይችልም። እውነቴን ነው የምላችሁ። ገንዘብ መግዛት የሚችለው ቁሳቁስን ነው። ገንዘብ መግዛት የሚችለው ልብስ ነው፣ ቤት ዕቃ ነው እንጂ ፍቅርን በገንዘብ ለመግዛት ለመያዝ የምትሞክሩ ልጆች ራሳችሁን ጠብቁ። ላለሁኝ እንግዲህ ከተማራችሁበት አዳምጡት መልእክቱን። ሁለተኛው ደግሞ ዛሬ እንግዲህ አብርሺና ሩታ ከዚህ በፊት እንዳየናቸው ብዙ ውጣ ውረድን አሳልፈዋል። ብዙ እንግዲህ ተጣልተው፣ ተለያዩ፣ ተለያዩ፣ ተለያዩ የተባለ ሶሻል ሚዲያው ተጨናንቆ ነበረ። ዛሬ ግን እንግዲህ በአዲስ ቪዲዮ በአዲስ ሰርፕራይዝ መጥተዋል። ነጭ በነጭ ለብሰው አበባ መስለው ፈካ ብለው መጥተዋል። እንግዲህ ያው ህይወት ውጣ ውረድ አላት። እንቅፋቷ ብዙ ነው፣ ፈተናዋ ብዙ ነው። ነገር ግን አንድ ሰው የመጨረሻው ግብ ላይ ለመድረስ እንቅፋቱንም ወደኋላ ትቶ ወደፊት ተራምዶ ፈተናዎችንም ተፈትኖ አልፎ ያሰበበት ላይ ይደርሳል፣ ጠንካራ ከሆነ ማለት ነው። እና እነዚህ ልጆችም ያው ብዙ ተባለ፣ ብዙ ተወራ፣ ብዙ ተነገረ። ዛሬ ላይ እንግዲህ ነጭ በነጭ ለብሰው አበባ መስለው ፈካ ብለው ዛሬ የደስታ ቀን ነው ብላ እሷን ፖስታለች ፎቶ አብርሽም ዛሬ በልዩ ፕሮ በልዩ ሰርፕራይዝ መተናል ብለዋል። እስኪ እናያለን። እንግዲህ እንኳን ደህና መጣችሁ ብለናል። ያው እንግዲህ ህይወት ፈተና ናት። በራሷ ሰዓት ትፈትነናለች በብዙ ነገር ነገር ግን ያው ተፈትኖ ማለፍ ደግሞ ብዙ በረከት አለው ለምን አልጋ በአልጋ አትሆንም ህይወት በራሷ በዚሽ ምድር ላይ ስንኖር ፈተናዋ ቅፋቷ የበዛባት ናት ህይወት ውስብስብ ናት ህይወት ያለ ተስፋ ደግሞ ባዶ ስለሆነች ምንም ነገር ሲመጣ ምንም ነገር ሲፈጠር በተስፋ መጓዝን የመሰለ ነገር የለም ሁላችንም በህይወታችን ላይ ብዙ ውጣ ውረዶች አሉ ነገር ግን ነገ ላይን በማሰብ መልካም መንገዶችን ለመጓዝ መሞከር ነው እና እንግዲህ ትናንት ብዙ ቢባሉም ዛሬ ላይ ግን እነሱ ተግባብተው ጋሽ እያስታርቋቸው ጋሽ የና ጽጌ አስታርቀዋቸው እንደዚህ ዛሬ በአዲስ ሰፕራይዝ መጥተዋል ማለት ነው። እናያለን ምን እንደሚፈጠር። ያው ትናንትናም እንግዲህ የምትወደኝ ከሆነ አግባኝ ብላለች። የምትወደኝ ከሆነ ለምን አታገባኝም? ብላለች ያው አብረው እየኖሩም ቢሆን ህጋዊ ጋብቻ ወይም ደግሞ ለቤተሰብ ተጋቡ ተብሎ ተደግሶ ሴት ልጅ በሰርግ ስትወጣ በክብር ስትወጣ ደስ ይላልና፣ የምትወደኝ ከሆነ ለምን አታገባኝም? ብላለች። እንግዲህ ያው ምን እንደሚሆን እርግጠኛ ነኝ እሷን ለማስደሰት የማያደርገው ነገር አይኖርም ብዬ አስባለሁ። እናየዋለን አብረን። በተረፈ ውድ የሀገሬ ልጆች አበረታቱኝ፣ አብራችሁኝ ስላላችሁ ከልቤ አመሰግናለሁ። እና አሁን ያሳዘነችኝ እያሳዘነችኝ ያለችው ፍቅር ናት። ፍቅር የእነሱን ህይወት ያስተካክላለሁ ብላ የራሷን ግን አበላሽታ አልቅሳ ታሳዝናለች። ብቻ የሰው ልጅ አንዱ ሲያለቅስ አንዱ ሲደሰት አንዱ ሲደሰት አንዱ ሲያለቅስ ነው። የምድር ህይወት እንዲህ ናት፣ ለሁሉም አትሞላምና፣ ለፍቅርዬም እንግዲህ መልካሙ ሁሉ መኝላት አለው። የኔ እናት የኔ ንግስት የኔ ፍልቅልቅ አሁን ላይ ግን መቋቋም አልቻለችም። እንባ እያሸነፋት ነው፣ እንባ እየቀደማት ነው። የኔ ሆደ ባሻ እና ሁላችሁም አበረታቱኝ ማለት ነው። ዛሬ በዚህ ቪዲዮ ነው እንግዲህ፣ ሁለት አይነት መልእክት ነው ይዤላችሁ የመጣሁት። ከተመቻችሁ እስከ መጨረሻው ብሰሙትና ያላችሁን ሀሳብ በኮሜንት እንደ ሁላችሁም ብሰሙት ደስ ይለኛል። በተለይ በተለይ በተለይ አረብ ሀገር ያለን ሴቶች እንንቃ። እስኪ ራሳችንን እናንቃ ኧረ፣ ተው መሳቂያ እንሁን። ሁሌ የአረብ ሀገር ሴት፣ የአረብ ሀገር ሴት፣ የአረብ ሀገር ሴት ለወንድ እየላከች ወንድ በልቷ አበደች፣ ተመልሳ ሄደች፣ እንዲሆነች ከምንባል አረብ ሀገር ሂዳ ነበር ተቀይራ መታ፣ የራሷን ህይወት እየኖረች ነው፣ ስራዋን እየሰራች ነው የምንባል አይነት ሴቶች እንሆን እስኪ። አንዱ ባጠፋው ሁላችንም፣ ሁላችን የምንጨፈለቃለን፤ አንዱ በሰራው ሁላችን ምንጨፈለቃለን። ለምን ብዙ አላማ ያለን ሰዎች አለን እኮ ቤተሰብን የምንረዳ ልጆች የምናሳድግ ብዙ ብዙ የቤተሰብ ኃላፊነት ያለብን ብዙ ሰዎች አለን። ስለዚህ ከእንግዲህ ለራሳችሁ ወቁበት ነው የምለው። ለነበረን ቆይታ ከልባ አመሰግናለሁ። እንደምታበረታቱኝም ተስፋ አለኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ በዚህ አጠናቅቃለሁ ማለት ነው። ውድ የሀገሬ ልጆች ሰላማችሁ ይብዛልኝ።